ሰላም ጠና ስጥ ለን ውድ የማርክ ሶሉሽን ዩቲብ ቻናል ቤተሰቦች እንደምን ቆያችሁ? ትራምፕ የአሜሪካንን ኢኮኖሚ እንደገና ለመገንባት በሁሉም ሀገራት ላይ የ10 ዝቅተኛውን የመነሻ ታሪፍ ሚኒማም 10 በዝ ላይ ታሪፍ አስታወቀ። አንዳንድ ሀገራት እስከ 49 ታሪፍ የተጫነባቸው ቢሆንም ሌሎች ሀገራት ግን ዝቅተኛውን 10 ታሪፍ ከነገ ጀምሮ እንደምጣል ገልጿል። ኢትዮጵያ አስር ፐርሰንት ታሪፍ ከተጫነባቸው ሀገራት መካከል አንዷ ናት። ዛሬ የነፃነት ቀን ነው ያሉት ትራምፕ ዛሬ የአሜሪካን ኢንዱስትሪ እንደገና የተወለደበትና አሜሪካ እንደገና ሀብታም የሆነችበት ቀን ተብሎ ይታወሳል ብለዋል። የአሜሪካዊ ፕሬዝዳንት ከእኩለ ሌሊት ጀምሮ በሁሉም የውጭ ሀገራት ተመርቶ ወደ አሜሪካ የሚገቡ ተሽከርካሪዎች ላይ 25% ታሪፍ ይጣላል። ንግድን በተመለከተ አንዳንድ ጊዜ ጓደኛ ከጠላት የከፋ ነው ስሉ በተለይ ደቡብ ኮሪያ እና ጃፓንን የመሳሰሉት ሀገራትን ለመውረፍ ሞክሯል። በደቡብ ኮሪያ ውስጥ ከተሰሩ መኪኖች ውስጥ ከ80 ፐርሰንት የሚሸጡት በደቡብ ኮሪያ ነው። በጃፓንም የሚሸጡት መኪኖች ውስጥ ከ90 ፐርሰንት በላይ የሚሆኑት በጃፓን ውስጥ ነው የሚሰሩት። በአሜሪካን የተሰሩ መኪኖች በሀገር ውስጥም ሆነ በእነዚህም ሀገሮች ውስጥ አነስተኛ የገበያ ድርሻ ነው ያላቸው። የአሜሪካዊው ፎርድ መኪና በሌሎች ሀገራት የሚሸጠው በጣም ትንሽ ነው ሲሉ የነበረው ፖሊሲ የአሜሪካን ኢንዱስትሪዎች እንዲያሽቆለቁሉ ማድረጉን ገልጿል። ለዚያውም ነው እኩለ ሌሊት ላይ በሁሉም የውጭ ሀገራት መኪኖች ላይ 25 ታሪፍ የምንጥለው ስል ትራምፕ ተናግሯል። የውጭ ሀገር መኪናም የሆነው የሚሰሩት በአሜሪካ ውስጥ ከሆኑ ግን ታሪፉ አይጣልባቸውም ስል አክሎም ገልጿል። ከዚህም ዞና ጋር በተገናኘ ቻይና ከአሜሪካን በሚገቡ ምርቶች ላይ የ34 በመቶ ታሪፍ በመጣል ያጸፋ ምላሽ ሰጥታለች። ቻይና በአሜሪካን ፕሬዚዳንት ዶናልድ ትራምፕ የተጣለባትን የ34 በመቶ የንግድ ታሪፍ ያጸፋ ምላሽ ከአሜሪካ በሚገቡ ምርቶች ላይ የ34 በመቶ ታሪፍ በመጣል ፕሬዚዳንት የጀመሩትን የንግድ ጦርነት ተቀላቅላለች። የአሜሪካን ውሳኔን የንግድ ጦርነት የሚቀሰቅስ ነው ስትል ድርጊቱን መቃወሟ ይታወቃል። ፕሬዚዳንት ዶናልድ ትራምፕ ባሳለፍነው ሮብ እንዳሳወቁት በዚህ ዓመት መጀመሪያ ላይ ቻይና ላይ ከተጣሉት የ20 በመቶ ታሪፍ በተጨማሪ የ34 በመቶ ታሪፍ ጥለዋል። ይህን በድምሩ ቻይና ወደ 54 በመቶ ከፍ እንድል አድርጓታል። የቻይናው ገንዘብ ሚኒስትር እንዳሳወቁት ከሚያዝያ ሁለት ጀምሮ ከአሜሪካ በሚገቡ ምርቶች ላይ የ34 በመቶ ታሪፍ ቻይናም እንደምትጥል አስታወቀች። ቻይና ከዚህ በፊት ከአሜሪካን ለተጣለባት የ10 በመቶ ታሪፍ አጸፋ የሚሆን የ15 በመቶ ታሪፍ ከአሜሪካን በሚገቡ የከሰልና የተፈጥሮ ጋዝ ምርቶች ላይ ቀረጥ እንደጣለች ይታወቃል። በተጨማሪም ቻይና ቁልፍ በሆኑ ማዕድናትና ንግድ ላይ ቁጥጥር እንደምታደርግ አስታውቃለች። ይህም ከአሜሪካን ጋር የሚደረገው ግብይት ሊገድቡም እንደሚችሉም ተጠቁመዋል። የቻይናው ንግድ ሚኒስትር እንዳስታወቀውም ከሆነ የቻይና መንግስት ኤክስፖርት በሚደረጉ ምርቶች ላይ የሚያደርገው ቁጥጥር ዓላማው የቻይናን ብሔራዊ ጥቅም ለማስጠበቅ ነው ብሏል። ይህንን ዜና በማስመልከት ታዲያ የአሜሪካን ፕሬዝዳንት ዶናልድ ትራምፕ ትሩስ በተባለው በማህበራዊ ድረገጻቸው ላይ ቻይና በድንጋጤ የማይሆን ጨዋታ ትጫወታለች ሲሉ ገልጸዋል። ቻይና ግን የፕሬዝዳንት ዶናልድ ትራምፕ የንግድ ፖሊሲ በመቃወም ለዓለም አቀፍ የንግድ ድርጅት ሁለት ቅሬታዎችን አስገብታለች ሲል አልጀዚራ ዘግቧል።